ሰላም ጤና ይስጥልኝ። የሰዓቱን መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹ እናስቀድም። ዘግይቶ የነበረው አዲሱ የደሞዝ ጭማሪ የመስከረምና ጥቅምት ወር ውዝፍ ክፍያም ከዛሬ ህዳር 2 ቀን 2018 ዓ ም ጀምሮ ይከፈላል ተባለም። በህገ ወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውንና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የጸጥታና ደህንነት አካላት አስታወቁ። በቁጥጥር ስር ከዋሉት መካከል ባለ ሀብቶችና የውጭ ዜጎች ይገኙበታል። ዝርዝር መረጃ ይዘናል። የተወደዳችሁና የተከበራችሁ አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር ትሰማላችሁ። አብራችሁን ቆዩ። በህገ ወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውንና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የፀጥታና ደህንነት አካላት አስታወቁም። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት በወሰዱት እርምጃም በህገ ወጥ የገንዘብ ዝውውር ላይ ተሳትፏል ተብለው የተጠረጠሩ ግለሰቦችና አካውንቶች ናቸው ለስርና ለእግድ የበቁት። ጸጥታ ተቋማቱ በወሰዱት እርምጃ መቶ አስራ ሁለት የተለያዩ ሀገራ ሀገራት ዜግነት ያላቸውና ኢትዮጵያውያን በወንጀል ተጠርጥረው የተያዙ መሆናቸውንና ከዚሁ ጋር በተያያዘ አምስት መቶ አስራ ዘጠኝ የባንክ አካውንቶች መታገዳቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። በቁጥጥር ስር የዋሉት ተጠርጣሪዎች የመንግስትን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ ሻጥሮች ላይ ተሰማርተው እንደነበር ተነግሯል። ተጠርጣሪዎቹ ህገ ወጥ የሐዋላ ስራም፣ የገንዘብ ዝውውር፣ የውጭ ምንዛሬ ስወራ፣ የግብር ስወራ፣ ህገ ወጥ ገንዘብን ህጋዊ የማስመሰልና በሌሎች ወንጀሎች በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ፣ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ሲደግፉ ነበር ሲል የአገልግሎቱ መግለጫ ጠቅሷል። በቁጥጥር ስር የዋሉት ግለሰቦች በህገ ወጥ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ሕገ ወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገ ወጥ የሐዋላ አዘዋዋሪዎችና ደላላዎች መሆናቸው ተገልጿል። በተጨማሪም መግለጫው በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች ህጋዊ ንግድ ሳይኖራቸው በህገ ወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ ቀዝ በሀገር ምጣኔ ሀብት ላይ ከፍተኛ ጉዳት ባደረሱ ላይ እርምጃ ተወስዷል ብሏል። ከተጠርጣሪዎች ውስጥም ከውጭ የሚላክ ከፍተኛ የውጭ ምንዛሬ በዛው እንዲቀር በማድረግ ፈቃዳቸው የተሰረዘባቸው ህገወጥ የሐዋል አስተላላፊዎች እንዲሁም ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን ሲጠቀሙ የነበሩ እንዳሉበት አመልክቷል። በተጨማሪም የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ ግለሰቦችም እርምጃ እንደተወሰደባቸው ተገልጿል። በጸጥታ ተቋሙ እርምጃውን በተመለከተ ከወጣው መግለጫ ጋር የበርካታ ተጠርጣሪዎች ፎቶግራፍና በቁጥጥር ስር የዋሉ ንብረቶች ይፋ ተደርገዋል። በጥቅምት ወር አጋማሽ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ በህገወጥ መንገድ ገንዘብ ያስተላልፋሉ ባሏቸው የሐዋላ ተቋማት ገንዘብ ላኪዎችና ተቀባዮች ላይ መንግስት ጠንካራ እርምጃ ሊወስድ መሆኑን ገልጸው እንደነበር ይታወሳል። ገዥው በወቅቱ ለሽብርተኝነት ገንዘብ ማስተላለፍ ወይም ህገወጥ የገንዘብ ዝውውር ላይ የተሰማሩ ገንዘብ አስተላላፊ ተቋማት እንዳሉ መንግስት እንደደረሰበትና የተቀናጀ ሰፊ እርምጃ ለመውሰድ መዘጋጀቱን አመልክተው ነበር። በሌላ ዜናም ዘጊቱ የነበረው አዲሱ የደሞዝ ጭማሪ የመስከረምና ጥቅምት ወር ውዝፍ ክፍያም ከዛሬ ህዳር 2 ቀን 2018 ዓ ም ጀምሮ ይከፈላል ተባለ። በደቡብ ኢትዮጵያ ክልል አዲሱ የደሞዝ ጭማሪ የመስከረምና ጥቅምት ወር ውዝፍ ክፍያም ከዛሬ ህዳር 2 ቀን 2018 ዓ ም ጀምሮ እንደሚከፈል የክልሉ ፋይናንስ ቢሮ አስታውቋል። በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ እንደ ሀገር ከመስከረም ወር 2018 ዓ.ም ጀምሮ ተግባራዊ የተደረገውን አዲሱ የመንግስት ሰራተኞች የኑሮ ማሻሻያ የደሞዝ ጭማሪ ክፍያን አስመልክቶ መግለጫ ሰጥተዋል። አቶ ተፈሪ በሰጡት መግለጫ በክልሉ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ መክፈል የሚያስችል ሀብት ከኢፌድሪክ ገንዘብ ሚኒስቴር ለክልሉ ፋይናንስ ቢሮ መተላለፉን አስታውቀዋል። እንደ ሀገር መንግስት የመንግስት ሰራተኞች የኑሮ ሁኔታ ታሳቢ በማድረግ የደሞዝ ጭማሪ ማድረጉን የገለጹት አቶ ተፈሪ ይህንኑ በክልሉ ተግባራዊ ለማድረግ ትኩረት ተሰጥቶት ሲሰራ መቆየቱን ጠቁመዋል። ቢሮው በክልሉ ስር የሚገኙ መዋቅሮች አዲሱ የደሞዝ ጭማሪ ክፍያ ለመፈጸም የሚያግዙ መረጃዎችን አጣርተው እንዲያደርሱ ሲጠባበቅ መቆየቱንም ገልጸዋል። በክልሉ ስር ከሚገኙ አስራ ሁለት ዞኖችና ሶስት ሪጂዮ ፖሊስ ከተማ አስተዳደር መዋቅሮች በአሁኑ ሰዓት ሁሉም መረጃዎች ተደራጅተው መምጣቱን ያስታወቁት አቶ ተፈሪ የመስከረምና የጥቅምት ወር አዲሱ ጭማሪ ደሞዝ እንዲከፈል ለባንክ መላኩን ገልጸዋል። በክልሉ ስር የሚገኙ ሁሉም ዞኖችና ሬጂዮ ፖሊስ ከተማ አስተዳደር መዋቅሮች ህዳር 2 ቀን 2018 ዓ ም ከጠዋቱ አራት ሰዓት ተኩል ድረስ ገንዘቡን ከባንክ ማግኘት የሚችሉ መሆናቸውን ገልጸዋል። በመሆኑም ሁሉም መዋቅሮች የመንግሥት ሠራተኞች ውዝፍ ክፍያውን በሁለት ቀናት ውስጥ በመፈጸም ለክልሉ ፋይናንስ ቢሮ ሪፖርት እንዲያደርጉ አሳስበዋል። በክልሉ የልዩ ስኬል ደሞዝ ተከፋዮች የአቃቢ ሕግ ዳኞችና ገቢዎች በተመለከተና የበረሃ አበል ክፍያ የሚፈጸምባቸው መዋቅሮች በአዲስ መልክ ተሰልቶ የሚደርስ ስለመሆኑ አቶ ተፈሪ አስረድተዋል። ከኢፌድሪ ገንዘብ ሚኒስቴር የተላለፈው ሀብት መዋቅሮች ባላቸው የሰው ኃይል ስሌት መሰረት የክልሉ ሲቪል ሰርቪስ ኮሚሽን ባስተላለፈው መረጃ መነሻ በማድረግ የተላከ መሆኑን የገለጹት አቶ ተፈሪ ለተፈጻሚነቱ በየደረጃው ያለው አመራር በጥብቅ ዲሲፕሊን እንዲመራም አሳስበዋል።